ሰላም እግዚአብሔር ከሁላችን ጋር ይሁን። በፎቶ ላይ የምታዩት ወንድማችን የራያ ቆቦ ዙሪያ ልጅ ነው ብለዋል። ኮሚኒቲ ቢሮ ውስጥ ነው ያለ። ይሄ ልጅ እና መኪና ገጭቶት ነው እንደዚህ የሆነው። የምታውቁ ካላችሁ አለን በሉን። ከዛ ውጭ እህት ወንድሞች፣ ሸር አድርጉ፣ ተባበሩን። የአንድ ሰው ሸር ማድረግ ትርጉም አለው። አንድ ዘመድ ጎረቤት ሊያዩ ይችላል፣ ለቤተሰብ ያደርሳል፣ አለን ሊሉ ይችላሉ። እባካችሁ ሰው ባለመኖሩ ምክንያት ነው እያሉ የቢሮ ሰራተኞች እየተናገሩ ነው። እና ስልክ ቁጥር ከኔ አለ። ያው የስራ ስልክ ከሆነ ሚዲያ ላይ መልቀቁ ጥሩ አይደለም፣ ይረበሻሉ። የቢሮ ስልክ ነው እና አይታችሁ አትለፉ፣ እንዳጨክኑ አሁን ቀደም የራያ ቆቦ ሰዎች የኛ ልጅ ነው ብለው ነበረ። አሁን ግን የሆነ ምልክቱን አይተው አይደለንም ብለው መልስ ሰጥተዋል። እና ሸር እያደረግን እንተባበር። ያለበት ሁኔታ በጣም ነው የሚያሳዝን። እንግዲህ እሰራለው ለወጣለው ብሎ ወጥቶ መኪና ገጭቶት ነው። ች ምድር እንደዚህ ናት። እኛንም ከክፉ ነገር ይጠብቀን፣ ሁላችንም ደግሞ በሰላም ለሀገራችን ያብቃን፣ ክፉ ነገርን ከኛ ያረቅልን። ከምር በዚህ ልጅ በጣም እኔ አልቻልኩም። ሸር እያደረግን እንተባበር።